እና ጽናቴ ዛሬ በጣም ያሳዘነችኝ የኔ ውድ ነገር፣ እውነት መከራው ተደራረበብኝ ብላ እውነት ስታለቅስ ማለት ነው። ልክ የእውነት ነው የመሰለኝ። ድራማ እንደዚህ በድራማ እንደዚህ ያዘንኩት በተግባር ቢሆንማ እኔ እንጃ አላቅም። እና በጣም ያሳዘነችኝ፣ በነገራችን ላይ በጣም ትዕግስተኛ ናት። እና የኪራና የጽናት ፍቅር አሁን ላይ ሊቋረጥ ነው በቃ። ምክንያቱም አባትየው የኪራ አባት እኔ ማቃት ልጅ አለችኝ እና እንዲያገባ እባክሽን አንቺ ለኪራ ስለምትቀርቢው ያለውን ነገር እስቲ የምታስተካኪ ከሆነ የምትፈልጊውን ነገር እከፍልሻለሁ ብር የምትፈልጊ ከሆነ እሰጥሻለሁ ብሏታል ማለት ነው ለጽናት ሰላም ሰላም ውድ የሀገሬ ልጆች በያላችሁበት ስፍራ እግዚአብሔር ሰላም ይብዛላችሁ በሀገር ውስጥም ከሀገር ውጭም እንዲሁም በአለም ዳርቻ ያላችሁ እግዚአብሔር አምላክ ይጠብቃችሁ የጽናት ድራማ እንደኔ ሲሆነባችሁ ሲሆንባችሁ በላይክ ጀምሩ፣ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም አዳዲስ መረጃዎችን አዳዲስ ቪዲዮዎችን ይዤ እንድመጣ ይዤ የሚመጣውን ቪዲዮ እንዲደርሳችሁ ፕሊዝ ሰብስክራይብ በማድረግ ተቀላቀሉ ማለት ነው። እስከ ቪዲዮ ፍጻሜ ድረስ በትዕግስት ጠብቁ ማለት ነው። እናም እሱም ምንድን ነው እነግራችሁ እና ጽናት ያለቀሰችበት ምክንያት ምን እንደሆነ ልንገራችሁ። ከዚህ በፊት ማለት ነው ክብሮም እዚህ ቤት ነበረ። ኪራና ክብሮም በጽናት ምክንያት የተጣሉትን የተጣሉትን ነገር ለክብሮም ሲደውል የኪራ አባት ለክብሮም ሲደውል ከኪራ ጋር እኮ ተጣልተናል በባለፈው በማን ምክንያት ሲለው በጽናት ምክንያት አለ ማለት ነው። ወዲያውንም ጽናት ጋር ሄደው እንዴት በአንዲት ሰራተኛ እንዴት እናንተ ትጣላላችሁ ልጆቼ አሉ ማለት ነው። በተለይ ኪራ ላይ ነው የወረደበት። ኪራ ደግሞ እረ ጽናት እኮ ምንም የምታውቀው ነገር የለም፣ እሷ ምንም የምታውቀው ነገር የለም ማለ ማለት ነው። ኪራ ያው ያለውን ነገር እውነት ለመናገር በዛን ሰዓት ጽናት ምንም ያጠፋችውም ነገር እኮ የለም። አንደኛ ከክብሮም ጋር በምታወራበት ሰዓት ኪራ በጣም ይቀና ነበረ ስለሚያፈቅራት ማለት ነው እንጂ ምንም ጽናት ያጠፋችው ነገር የለም። ነገር ግን አንዳንዴ እውነት አንድ ነገር ሳንረዳ ሰውን ስንነካ ያ ሰው ምን ያህል እንደሚጎዳ ማወቅ ነበረብን። እና ከዛ የኪራ አባት ምን ቢሉ ጥሩ ነው እኔ አንቺን እና አባትሽን መሸከማችን ራሱ አንድ ትልቅ ነገር ነው። እንዴትን እንደዚህ አድርገሽ ለዛውም ሰራተኛ ሆነሽ ልጆችን ታጣያለሽ። ኪራና ክብሮ ምን አንቺ በአንቺ ምክንያት የተጣሉት ብሎ የኪራ አባት ሲናገር በጣም ደነገጠች፣ አለቀሰች። ከዛ ደግሞ ትንሽ ቆይተው በጣም ተናድጄ ስለነበረ ስላስከፋዎሽ ይቅርታ ብለው የኪራ አባት ተመልሰው ይቅርታ ከጠየቋት በኋላ ነገር ግን እኔ በምልሽ ትስማሚያለሽ ሲሉ፣ የእውነት እኔ ደግሞ ከኪራ ጋር በቃ የሆነ የሚድሯት ነገር ነው የመሰለኝ በጉጉት ስከታተል ነበር ድራማውን የምል ከዛም ቢሉ ጥሩ ነው። በጣም የማውቃት ልጅ በስነ ስርዓት ያደገች ቤተሰቦቿ በቃ ምን ልበልሽ በጣም ጥሩ ልጅ ስላለች ለኪራ ልድራት ነው። አንደኛ የኪራ እናት በካንሰር ሕመም እየተሰቃየች ስለሆነ እንደው ልጅ የመችነው ግብቶን ደስተኛ መሆኑ እያለችኝ ስለሆነ እንደው ሌላው ቢቀር እና ሌላው እንኳን ቢቀር ለኪራ እናት ብለሽ እስቲ ለኪራ እናት ደስታ ብለሽ ይሄን ነገር ፈጽሜ ሲላት እኔ በፍጹም ላደርገው አልችልም በፍጹም ላደርገው አልችልም ብላ ጽናት ደነገጠች በጣም ምክንያቱም፣ ጽናትና ኪራ በጣም እንደሚዋደዱ እና ቀለበት ሁላ ሊያስርላት ነበር፣ ሽማግሌ ሁላ ሊልክ ነበር። እንዳጋጣሚ ነው የኪራ አባትም የጽናት አባትም እንደ ድንገት የመጡት ማለት ነው፣ ባልታሰበበት ነገር። ግን አሁን ላይ ለኪራ የኪራ አባት ነው እችን የመሰለች ልጅ እኔ ማቃት ልጅ አለች። ስለዚህ ለሱ ልድረውን የፈልጋለሁ እንደምንም ሁለቱን አስማሚያቸው እንዲዋደዱ አድርጊ። ከልጅ እኔ የልጄ ሚስጥር እያንዳንዱን አውቃለሁ፣ ከልጅ የበለጠ አንቺ ምን የምታውቂው ነገር የለም። ጽናትን ሲላት፣ እንዴ ጽናት ደግሞ እኔ እንዴት እኔ ያስማማሁትን እንዴት ኪራ ይሽላል እሱ ወዶና እሱ ፈቅዶ ወይ ደግሞ እሱ የወደዳት ሴት በህይወት ውስጥ ልትኖር ትችላለች ስለዚህ እኔ ምን ብዬ ነው የማስማማቸው እሱ የመረጠውን እኮ ማግባት ይችላል ጋሽ ያለች በጣም ደንግጣለች በጣም በቃ ምን ልበላችሁ ከመጥን በላይና ይከብዳል ለመስማት ራሱ በጣም የሚከብድ ነገር ነው እውነት ለመናገር እና ጋሽ ይሄንም አላደርገውም ስትል ታደርጊዋለሽ ለእናቱ ደስታ ስትይ እናቱ በጣም ታማለች ነገር ግን ይሄንን ነገር የካንሰር ህመምተኛ መሆኗን ለኪራ አልተናገረችም ማለት ነው የኪራ እናት እንዳይጎዳብኝ ልጄ ብላ አልተናገረችም። ስለዚህ ልጄ አግብቶ በቃ እንዲወልድ እፈልጋለሁ ብላለች እና የኪራንም ደስታ እንዲሁም ደግሞ የኪራን እናት ደስታ ምትፈልግ ከሆነ ይሄን ነገር ፈጽሜ፣ ብርም ፈልግሽ ምንም የፈለግሽው ነገር አደርግልሻለሁ ይላሉ የኪራ አባት ለጽናት። ጽናት ደግሞ እኔ በፍጹም ምንም ብር አልፈልግም፣ ነገር ግን ለኪራ እናት ስል ሁሉንም ነገር አደርጋለሁኝ አለች። ምክንያቱም ያን ከተስማማች በኋላ እውነት በጣም ደንግጣ ክችን ከመጣች በኋላ፣ ያው ለኪራ ደስታና ለእትዬ ደስታ ስል እኔ ምንም ነገር አደርጋለሁኝ። ምክንያቱም እኔ አሁን ኪራን ወደዋ ላፈቅሯለሁ። ግን ለራሴ ብቻ የሆነ ላድርግ ብል ራስ ወዳጅነት ይመስለኛል። ስለዚህ በቃ ምንም ማድረግ አልችልም። እኔ መከራዬን በዛብኝ ጭንቅም በዛብኝ፣ ከአንዱ ተላቀኩ ስል አንዱ ነው የሚገጥመኝ። እንዴት አርጌ ነው የምወጣው? አሁንስ እንዶ አልቻልኩትም ብላ በጣም የተጨናነቀች በቃ ለኪራ እናት ደስታ ስል እና እንዲሁም ለኪራ ደስታ ስል ሁሉንም ነገር አደርጋለሁኝ ብላ በቃ ወስናለች ማለት ነው። ምክንያቱም ምንም አይነት አማራጭ የለም እና ኪራ ይህን ነገር ደግሞ አያውቅም። ምንም የሚያውቀው ነገር የለም። ተስማሚያለሽ ወይ ብለዋት ነው ጠርተዋት የኪራ አባት ለጽናት፣ ይህንን ነገር ይህንን ሚስጥር የተናገሩት ማለት ነው። እናም ነገር ግን እኔ ላደርገው አልችልም ብትልም እሺ፣ ሌላው ቢቀር ለኪራ እናት ብለሽ አድርጊ ሲሏት ማለት ነው። ደነገጠች። እንዲሁም ደግሞ የካንሰር ታማሚ ናት። ስለዚህ የእሱን ደስታ ማየት ትፈልጋለች። እኔ የማቃት ልጃለች። ከዛች ከልጅቷ ጋር እና ከኪራ ጋር እንደምንም አስማሚያቸው ነው። ምክንያቱም የኪራ አባት ይህንን የተናገሩበት ምክንያት ጽናት እና ኪራ በጣም እንደሚቀራረቡ የኪራ አባት በደንብ አድርጎ ያውቃሉ። አንቺ ለልጅ ስለምትቀርቢ፣ ይሰማሻል፣ ይረዳሻል። ስለዚህ እች ልጅ ከኪራ ጋር አስማሚልኝ የምትፈልጊውን ነገር እሰጥሻለሁ፣ እከፍልሻለሁ ሲሏት እኔ በፍጹም ምንም ብር አልፈልግም ግን እሽ አለች። ከዛ ከተስማሙ በኋላ ክችን መታ የእውነት አለቀሰች። በጣም ነው የከፋት። ከዛ ኪራ ሰላም ሌላት ክችን ሲመጣ ምን ልታረግ መጣ ካለችና ልትበላው ማለት ነው በቃ። ከዚያ ምን አረኮች፣ ለምንድ ነው እንደዚህ የምትሆኝው? ይህን ሰሞን እኮ ተቀይረሻል። ምን ሆነሽ ነው? የተፈጠረ ችግር አለ? ምንድነው? ለምንድነው የማትነግሪኝ ብሎ ቢጠይቃትም ነገር ግን ምንም ልትመልስለት አልቻለችም። ልክ እንደው ነገር ነገር እንደሚለው ሰውና ትክክለኛ ኪራን እንደማይፈልግ አስመስላ ነው የምትናገረው። ምክንያቱም ይሄንን ሚስጥር ከኪራ አባት ስለሰማች ያው ከኪራ ጋር የመቀጠል ተስፋ ይኖራታል ብዬ አላስብም። ምክንያቱም አሁን ላይ ለኪራ ኪራ ሌላ ሚስት ስለሚያገባ ያለውን ነገር ለሱ መስመሮች እንድታስተካክል እንድታበጃች ሁሉ ነገር ከኪራ አባት ስለሰማች ኪራ ደግሞ ምንም የሚያውቀው ነገር የለም። ያው እንደ መጀመሪያው ነው፣ የእሱ ፍቅሩም አልተቀየረም፣ እሷም ትወዷለች። ግን ያው ምንም ማድረግ አይቻልም። ለኪራ አባትና ለኪራ እናት ስትል ግዴታ ያው ራስ ወዳጅነት አለመሆን ስትል የራሷን ደስታ ከራሷ ደስታ ይልቅ ለሰው ደስታ የምትደሰት ናት ጽናትዬ። እውነት በጣም እንደዚህ እየተጨናነቀች እንደዚህ ውጣ ውረድ ውስጥ እያለች ከራሷ ይልቅ ለሰው ደስታ የምትደሰት ናት። ምክንያቱም እኔ አሁን ለእኔ ብቻ ይሁን ብል ራስ ወዳጅነት ነው የሚመስለኝ። ስለዚህ ምንም ነገር አደርጋለውኝ አለች ማለት ነው ያው ግዴታን የሆነባት ምንም ማድረግ አይቻልም። እዚህ ጋር ያው በጣም እንደምትወደው በጣም እንደምታፈቀው ሁላችንም እናውቃለን። ኪራ ደግሞ ይህን ነገር የሚያውቀው ነገር የለም። በቀጣዩ ደግሞ በሰፊው የምናየው ይሆናል ማለት ነው። የዛሬው በጣም ያሳዝናል። የእውነት ጽናትዬ በጣም በጣም ከፍቷታል። እውነት በጣም ነው የከፋት፣ በጣም እንደውም ምሮማ ፊትሽ እኮ ልክ አይደለም ብትላትም አይ ደህና ነኝ እኮ አባቴን ስለሸኘሁት ናፈቀኝ እኮ አለች ማለት ነው። አይ ግን ሌላ ነገርም አለ ስትላት፣ አረ ምንም የተፈጠረ ነገር የለም ምሮ፣ ምንም እኔ እኮ ቢኖር ከአንቺ ደብቅሻለን ያለችው ነገር። ግን የተፈጠረው ተፈጥሯል። የኪራ አባትና ጽናት ነው የሚያውቁት፣ ሌላ ማንም ሰው የሚያውቅ የለም። ነገር ግን አሁን ላይ የኪራ አባት ያሉትን ነገር ለማድረግ በቃ እሽ ብላለች ተዘጋጅታለች ያው እንደዚህ እያናደዳትም ቢሆን እየከፋትም ቢሆን ምንም ማድረግ አይቻልም። እና ኪራን በቃ እንዲህ ሰላም ሌላ ሲመጣ ማለት ነው ምን ልታደረግን የመጣከው ምንድን ነው ምናምን በቃ እሱ ራሱ ግራን የተጋባው እንዴ፣ ምን ሆና ነው? በቃ በኋላ ነው ሰላም የምልሽ በቃ እሺ፣ ተረጋጊ ብሎ ከች ላይ ጥሏት ሲሄድ ወይኔ፣ እኔ ጌታ፣ እንደው አስደነገጥኩት አደል አስጨነቅኩት አደል አለች ማለት ነው። ምክንያቱም የሰማችው ነገር ወይ ደግሞ የኪራ አባት የነገራት ነገር በጣም እንዲከፋት፣ እንድታለቅስ፣ ልቧ እንዲሰበር ነው ያደረገው። ምክንያቱም የኪራ አባት የሚያውቁት ጽናትን እና ኪራ እንደሚቀራረቡ እንጂ ፍቅር እንደጀመሩ የፍቅር ሕይወት እንዳላቸው እኔ እንጃ የሚያውቁ አይመስሉኝም። ነገር ግን ይሄ ነገር ዞሮ ዞሮ ደግሞ ጽናትን እንደዚህ አስማሚያቸው ብለው ደግሞ ዞሮ ዞሮ ኪራና ጽናት አንድ ቢሆኑስ ምናልባት እኔ እንደዛ ብዬ ነው ምናልባት እኔ እንደማስበው ከሆነ ሊፈትኗት ጠይቋትም ይሁን እንደዛም አስባለሁ። ምክንያቱም በጣም ነው የሚግባቡት ከኪራ ጋር በጣም እንደሚዋደዱ በጣም ቀረቤታ እንዳላቸው የኪራ አባት በደንብ ነው የሚያውቁት። ግን እኔ እንደማስበው ከሆነ አስማሚያቸው በቃ ልጄ እንዲያገባ አድርጊ አሳምኝ የሚሉት ነገር እኔ እንደሚመስለኝ ከሆነ ለመፈተን ይመስለኛል። ጽናትን የፈለግሽውን ሰጥሻለሁ የፈለግሽውን ብር ከፍልሻለሁ ያሉበትን ምክንያት ጽናትን ለመፈተን ነው የሚመስለኝ። ጽናት በጣም ጠንካራናት በጣም ጎበዝናት ማንም ያጋታል እና በተለይ ለአረብ ሀገር ሴት ተምሳሌት ሆና ነው የምሰራው። በጣም ደስ የሚል ትግስት ማለት ነው በቃ ሁሉንም ነገር ችራ ከራሷ ደስታ ይልቅ ለሰው ደስታ የምትደሰት ናት፣ ጽናት ማለት ነው። እንደዚህ ራሷ ስቅስቅ ብላ እያለቀሰች በጭንቅ ውስጥ እያለች የሌላውን ደስታ ለማሳመርና ለማስተካከል የምትጥር ጽናት ናት። እውነት እና እኔ እንጃ እኔ በድራማው እንደዚህ የደነገጥኩት ያዘንኩት የእውነት ቢሆንማ በቃ አልችልም ማለት ነው። ምክንያቱም በቃ እነሱ ተፋቀርን ከዚህ ተላቀቅን ብለው በቃ የጦፈ ፍቅር ከጀመሩ በኋላ የሆነ ነገር ያላሰቡት ነገር በመሀል ይፈጠራል። የጦፈ ፍቅር ደግሞ ሲጀምሩ የሆነ ነገር በመሀላቸው ይፈጠራል። የአሁኑ ደግሞ በጣም ከባድ ነው። አስባችሁታል። ግን ዞሮ ዞሮ ለጽናት ቢሆን ደስ ይለኛል ይሄ ነገር እውነት እንደው በተቃራኒ እንደው ለጽናት ባደረገው። እኔ ደግሞ የምጠረጥረው ነገር ቢኖር ኪራ በፍጹም ሚስማማ አይመስለኝም። ያው ምናልባት አባቱን ፈርቶ ሊያደርገው ይችላል፣ የአባቱንም ትዕዛዝ አክብሮ ሊያደርግ ይችላል። ግን የማያፈቅራትን ሴት እኔ እንጃ እኔ አላቅም። ምክንያቱም ቤቲ ከዚህ በፊት በሱ ምክንያት ነው ያበደችው። ነገር ግን ስለማያፈቅራት አልፈልግም አላት እና መጨረሻ ላይ ተለያዩ። ነገር ግን አሁን ጽናት ባመጠችው ሴት ይስማማል ብዬ እኔ ተስፋ አላደርግም። ምንድን ነው ያለችው ጽናት እን እሱ ወዶ እሱ የሚያፈቅራትን ቢሆን አይሻልም ጋሽ ስትል አይ፣ እኔ ማቃት ልጅ አለች፣ በስነስርዓት ያሳደጓት በጣም ጎበዝ የሆነች ልጅ አለች እና ከእሷ ጋር እንድታስማሚልኝ ነው የምፈልገው ነው ያሉት። እኔ ግን በተቃራኒ ጽናት ሳትሆን አትቀርም እያልኩኝ ነው። ብቻ ያለውን ነገር በቀጣይ እናያለን። ያለን አስቴታችሁን በኮሜንት አስቀምጡ። ጽናትዬ ዛሬ በጣም ከፍቷታል። ጽናትዬን ሲከፋት እኔም ይከፋኛል የእውነት እና በጣም ነው የሚያናደው ማለት ነው። በቃ ከአንዱ ተላቀኩኝ ስል አንዱ ይገጥመኛል፣ ከአንዱ ተላቀኩ ስል አንዱ ይገጥመኛል ብላ በቃ አሳዘነችን ስታለቅስ ማለት ነው። እና ሌላው እንኳን ቢቀር ይሄ ነገር ከባድ ነው። ግን ዞሮ ዞሮ እኔ እንደሚመስለኝ ከሆነ ወይ ሊፈትኗትም ይመስለኛል የኪራ አባት ሊፈትኗት ይመስለኛል። እና እስቲ በተስፋ እንጠብቃለን ማለት ነው። በቀጣዩ ደግሞ ምን እንደሚፈጠር በሰፊው አብረን የምናየው ይሆናል። ለዛሬ ይሽላችሁ የመጣሁት ቪዲዮ ይሄንን ይመስላል። ለዚህ ቻይናል አዲስ የሆናችሁ ላይክ፣ ሼር ሰብስክራይብ በማድረግ ቤተሰብ ሆኑ። ያው ዛሬ ላይ ትንሽ ከፍቶኛል ጽናት ይህን ስለከፋት። ነገር ግን ምንም ቢፈጠር እኔ ብያችኋለሁ፣ ምንም ውጣ ውረድ በመካከላቸው ቢፈጠር አብረው እንደሚገናኙ ተስፋ አደርጋለሁ። በጣም ወዳችኋለሁ። ባይ ባይ።